ያሳቀኝ በጣም ነው የገረመኝ እንዴት መጣለት እራሱ ጭንቅላቱ ላይ ፕራንክ ደግሞ ሴት ነው ሲመጣው ማነው ስሙ ይሄ የነሱ ጓደኛ ባለ ኧረ ቤተሰብ ቤተሰብ ቤተሰብ ዛሬ ዛሬ ዛሬ እኔ በቃ ድድ በቃ ምን ብዬ ልንገራችሁ የሳቅሁት ሳቅ ሳቅ አይደለም? እንዴ እንዲህ ምን አይነት ፕራንክ ነው ይሄ ደግሞ ማነው ስሙ እንደዚህ ሆኖ ደግሞ እኔ ቀሚስ አለባበሱ ምናምን ያሳቀኝ እግዚአብሔር ደግሞ ማና ነው አባ አአ ነተኝአ ተቀናለች መሰለኝ። አወ ወይኔ እናቴ ደረጀ ይሄን ቪዲዮ በደንብ አድርጋችሁ ላይክ ላይክ ያስፈልጓል። በደንብ ላይክ አድርጉት ይሄን ቪዲዮ ማርያምን እና በጣም የገረምኝ እግዚአብሔርን አምላችሁ፣ እንዴት ነው ግን የመጣለት ብሩኬ፣ እንደዚህ ዓይነት ፕራንክ በማርያም እንዴት መቶለት ነው? እኔ ደግሞ ደነገጥኩኝ ከሴት ጋር ሰክሮ ምናምን ሲል፣ እንዲሁ ፕራንክ ነው ፕራንክ አይደለም ምናምን ለካ አጅሬ ብሩኬ ዛሬ የሰራው ስራ በኢየሱስ ሀይሚ ተገኝተሻል። ሀይሚ ዛሬ በደንብ ነው የተገኘሽ። ወይኔ እናት አለቀሰች። እኩ የኔ ወደ ባሻ ሀይሚ የኔ ፍቅር አስለቀሰች ዛሬ። ወይኔ እናቴ ብሩኬ ብሩኬ ጀግና ትለያለ ፕራንክክ ዛሬ። እኔ በጣም በቃ የወደድኩት ፕራንክ በጣም አስቆኝ። ማ እንደው ድብር ብሎ ቁጭ ብዬ ነበር፣ እግዚአብሔር ድብር ብሎ ቁጭ ብዬ ዝም በቃ የነሱ ሰ ፈገግ ብዬ ነው የሳቅሁት። በጣም ነው ያሳቀኝ፣ በጣም ነው የገረመኝ። እንዴት መጣለት ራሱ ጭንቅላቱ ላይ ፕራንክ። ደግሞ ሴት ነው ሲመጣው፣ ማን ነው ስሙ? ይሄ የነሱ ጓደኛ ባለፈው ይሄ ጣሉት። ወይኔ አንበሳ ነው ማርያምንም። እንደ ሴት አይደለ እንደሚያወራው በቃ ሴት በሉት። እኔ እኮ አሁን ጓደኛዬ እንደው ሀይሜን ነገር አታውቀውም ስላት፣ አረ በስመ አብ ወልድ ሴት ነው በጣም የሚመስለው አለችኝ። አሳይቻ ማለት ነው ሴት ነው የሚመስሏለችኝ እኔ ገርሞኝ፣ ሊሞት ቤተሰብ እንዴት አይነት ፕራንክ ነው? አባ አባ አንልም አባ ሀይሚዬ እየበደበቅና ጭርጭርጭርጭርጭርጭር ለምን አመጣብኝ ደግሞ እዚህ ጋር አንጥፊልን ሲያዛ ሳይተችል እዚህ ጋር አንጥፊልን፣ እኛና እሱ እዚህ ጋር እንተኛለን ወይም እዛ ውስጥ እንተኛለን። ሀይሚ በዛን ሰት ጭርጭርጭርጭርጭር ሀይሚዬን አንጨረጨራት፣ አስለቀሳት። ብሩኬ ዛሬ አቤት ፕራንክ ይለያል። የአመቱ ምርጥ ፕራንክ አረ አጨብጭቡ አጨብጭቡ! አረ አጨብጭቡ! አረ አጨብጭቡ! ሁላችሁም አጨብጭቡ! ለዚህ ቪዲዮ ማጨብጨብ አለባችሁ። ሁላችሁ ወገን አጨብጭቡ! ዛሬ ሚለይ ሚለይ በቃ በጣም የሚገርም በቃ። እኔ እንጃ እግዚአብሔርን ምን ብዬ መናገር ሁሉ ያቃቴ። በጣም ነው ያሳቀኝ። በጣም እስታይላቸው፣ አካውናቸው፣ ሁኔታቸው፣ እሱ ራሱ እንዴት እንደሚናገር ልክ እንደሴት እኮ ነው የሚናገረው። እናንተ እንደሴት እኮ ነው ሲናገር የነበረው። በአንጨረ ጭራት ነው የሚገርመኝ። እግዚአብሔር ነው ምላችሁ። በአንጨራጭራት ይገርመኛል። ሀይሚዬ፣ እኔ ፍቅር የኔ ማር ወይኔ ኔኔ ወደ ሆደ ባሻ እንዴት እንደሆነች በእናታቸው አይታቸው እንዴት እንደሆነች በቃ ሰው ባላ እንደዚህ በቃ ሁሉ ግንቦስ እንዳለች። ወይኔ ውድ ወይኔ ወይኔ ብሩኬ ወይኔ ብሩኬ ግን ጀግና ነ እግዚአብሔርን ጀግና ጀግና ጀግና ትችላለ፣ ፍራንክ ትችላለ። ግን ሀይሚዬ ግን ታሳየሃለች ሀይሚዬ የዚህን እጥፍ አርገ ነው የምትመልሰው ሀይሚ። ይሄን እጥፍ አድርገሽ ካልመለሹማ እኔ እንጃ። በቃ እጥፍ አድርገሽ መመለስ አለብሽ እና ግን በፊት ሀይሚ ነበረች በፕራንክ በጣም በቃ ብሩክ የምታንጨረጭሩ በጣም ትበልጦ ነበር። ግን አሁን ብሩኬ በጣም በፕራንክ ሊቻላል አልተቻለም። በቀደም ግን አስደንግጠው ነበር ሀይሚ ብሩኬን፣ ዛሬ ግን መለሰላት መልስ የመልስ ምትኔ መለሰላት። ያውም ሴት ይዞ መጥቶ ያውም ቤቷ ውስጥ የገዛ ቤቷ ውስጥ ከፈለግሽ ውጪልን፣ ከመኝታት ውጪልን እና ፍቀኛ ነን የምንተኛው ብሎ ካሉን ደግሞ አንጥፊልን ብሎ የምታዘውን ሰው ማወቅ አለብን። የምታዘውን ሰው ማወቅ አለብን። ስለ ስርዓት ያዝ። ጥፊሽን ቀመሽ ብሩኬ፣ ሁለት ጊዜ ላሰችሽ ጥፊ እንደ ብሩኬ ጉንጭ ወደ ጥፊ እንደተመታ ኔ አባጣይ ፈርዶብን ደው ሁሌ ጥፊ ጥፊ ጥፊ ጥፊ በቃ አይ አይ አይ። ሃይሚዬም ተይ በእናትሽ። ሁሌ ጥፊ ጥፊ አሳዝንጅም እንደ ብሩኪ የኔ አባት የኔ ጌታ። እና እኔ በጣም ዛሬ ደስ ብሎኛል። በጣም የሚያምር እንትን ነው ቪዲዮ ነው። እግዚአብሔርን ወድጄዋለሁ። በጣም ይለያል። በቃ እኔ ደስ ብሎኝ ያዩት ቪዲዮ ነው። እኔ ብቻ ሳይሆን ብዙ ኦዲንሶችም ዛሬ በጣም አስደስቷቸዋል፣ በጣም አስቋቸዋል። የመዳም ቅመሞችን እንደዚህ በደስ በሚል ሁኔታ መታችሁ እንደዚህ እያሳቃችሁ እያዝናናችሁ በስራ የተጠመዱትን ልጆች በቃ ይሄን ሲያዩ ስራ እየሰሩ የእናንተን ፕራንክ ሲያዩ ደስ ብሏቸው በሳቅ ያሉ የእናንተን ጸበኛ፣ እንፈልግ ምቀኛ ሸረኛቸውን ያዝልን ነው ምለው። ሁሌም የእናንተ ምቀኛ ሸረኞች አሉ። እናንተ እንደዚህ ፍቅር አቹ ስመጡ ሸረኞቹም ምቀኞችም ላይ የበለጠ ደግሞ ከፍ እያሉ ስለይመጡ እናንተ መጠንቀቅ ነው ያለባችሁ። በመሀላችሁ ማንም ማስገባት የለባችሁም። እናንተ የሆነው የተወሰነ ሰው ጋር ነው መሆን ያለባችሁ። እንግዲህ ዛሬ ቤተሰብ ብሩኬም ቦክስ እንትን ብሎ ከጓደኞቹ ጋር ዛሬ አብሮ ነበር የዋለው። በቦክስ ሲወዳደሩ ብሩኬ እንግዲህ በቦክስ ምት አንደኛ ወጥቶ በጣም ደስ ብሎት ነበረ። ቪዲዮንም ሳይ ነበር ማለት ነው። ቤተሰብ በጣም ደስ ይል ነበረ። በጣም ከጓደኞች ተሰብስቦ ጓደኞች ነበር አብሮ የሚመታው የለም። ልክ ውጭ ሀገር እንዳለው እንደዚህ ቦክስ የሚመጡት አንደኛ ብሩኬ ነው በደንብ የመታው። በቃ በጣም ደስ ብሎን ነበረ ከሁሉም ማለት ነው። እና ቤተሰብ በአሁኑ ሰዓት ምቀኛቸው እየጸና ስለሆነ ራሳችሁን ጠብቁ ነው የምለው። በጣም ብዙ ብዙ ነገሮች እየተወሩ ነው። ብዙ ብዙ ነገሮች ያ እንትን እያመጡ እየፈተፈቱ ነው ያሉት። እሱን ነገር እናንተ መስሚያችሁ ጥጥ ነው፣ ጥጥ የበለጠ ጥጥ መሆን አለባችሁ። ሀይሚዬም እንደዛው፣ ብሩኬም እንደዛው የራሳችሁን ስራና ስራ ስሩ ደስ የሚል ነገር እንደዚህ እያመጣችሁ እህቶቻችን በመዳም ኩሽና ውስጥ እየለፉ እየደበራቸው ምናምኑ እንደዚህ ስታዝናኑ ሁሉም ደስ ይለዋል ማለት ነው። የነ ብሩኬን ቪዲዮ ሁላችሁም በደንብ ይውላቸው ላይክ አርጉላችሁ፣ እሺ። እይታችሁ ትንሽ ዝቅ እያለ ስለሆነ ማየት አለባችሁ በደንብ አርጋችሁ ላይክ አርጉላቸው፣ እሺ። ውዶች፣ የኔ ፍቅሮች፣ የኔ ማሮች፣ በተረፈ ወዳችኋለሁ። አመሰግናለሁ። ባይ ባይ።